የመጽሐፌ ርዕሱ የሚለው ፕሮቴስታንታውያን በኢትዮጵያ ፖለቲካ ከአፄ ፋሲለደስ እስከ ጠቅላይ ሚኒስትር አብይ አህመድ ይላል። የመጽሐፉ ዋና መሰብሰቢያ ያለው ምንድን ነው? ቅድም አንተ ብለዋል፣ ከስጋት ነው የጀመረው እና ይሄ ነገር በዚህ አይነት በዚህ ሁኔታ ከቀጠለ ብዙ የባሰ ችግር ውስጥ ልንገባ እንችላለን ነው እና በአንድም ምን በሌላ ከዚህ ከፕሮቴስታንት ቤተሰብ የመጡ ሰዎች በፖለቲካ ውስጥ ከዚህ በፊት ባልነበረ ከፍተኛ ቁጥር አሉ። በጣም ይህን ግን አጽንኦት መስጠት ትፈልጋለሁኝ። መንግስቱ የፔንቴ መንግስት ወይም የፕሮቴስታንት መንግስት ምናምን አይደለም። ጠቅላይ ሚኒስትሩ በጣም አጥብቆ ይሄን ነገር ይናገራል። ትክክልም ነው። ኢቨን በኃይለስላሴ ጊዜም የኦርቶዶክስ መንግስት አይደለም የነበረው። ግን የኦርቶዶክስ እምነት ተከታዮች ግን በተለያየ እንትን ውስጥ ነበር። ኢቨን በመንግስቱ ኃይለማርያም ጊዜ ቢሆን ያው ኮሚኒስት ኮሚኒስት ይባላል እንጂ ከዛ አካባቢ የመጣ ምናምን በነመለስም ጊዜ እንደዚሁ ነው። ግን በዚህኛው ጊዜ ግን ቁጥሩ ጠንከር ያለ ወደ በዚህ እምነት ውስጥ ያሉ ሰዎች ወደ መንግስት ስልጣን አካባቢ አሉ። ፐርሶናል በግል ደረጃ ስለዚህ መጽሐፌ የሚለው ምንድን ነው? እሱ ይሄ እንግዲህ የግል እምነቴ ነው። ኦፍኮርስ መጽሐፌ ስለሆነ የግል እምነቴ ነው እዚህ ላይ የማወራው እኔ የብሔር ፖለቲካ ኢክርስቶሳዊ ነው ብዬ ነው ማምነው። ኢክርስቶሳዊ ነው፣ በፍጹም ከክርስቶስ እምነት ጋር አይሄድም። ይሄ ደግሞ ፕሮቴስታንቱ ደግሞ ክርስቶስ ዋናው መመሪያዊ ነው። ክርስቶስ ኢየሱስ ሁለመናዊ ነው። ኢየሱስ ለእኔ እንዲህ ነው፣ እንዲህ ነው የሚል ይሄ ትልቅ ግሩፕ ኢየሱሳዊ የሆነን ይሄንን ሰውን ሰው ሳይሆን ሰውን በብሔሩ የሚመድብን ፖለቲካ እስካሁንም መለወጥ ነበረባችሁ። የሚቻላችሁን ሁሉ አድርጋችሁ ወደዛ የሚመራ ነገር አትሊስት ማድረግ ነበረባችሁ። እስካሁን አላደረጋችሁም። ልታደርጉት ይገባል። ምክንያቱም ይህ ከመሰረታዊ እምነታችሁ ጋር ራሱ የሚጋጭ ነው። መጽሐፍ ውስጥ በጣም ይጀበታል። እንዴት አንድ ክርስቶስ ኢየሱስ የህይወቴ አላማና ጉዞ ነው የሚል ሰው የብሔር ፖለቲካ እንደ ፓርቲ ውስጥ እንዴት ይሆናል? ምክንያቱም ክርስቶስ የሞተው ለሁሉ ነው። ስለዚህ የምትሞተውም አንተም ለሁሉ ነው እና የብሔር ፖለቲካ ግን መጀመሪያ የኔ ጎሳ ወይም የኔ ብሔር ከብሔር ይጠባል እኮ ል ጠብና ይመጣና ወደ ጎሳ ደረጃ ወደ አንድ ግሩፕ እኮ ይወርዳል ወደ ጎጥ ይወርዳል። እና እንዲህ አይነት እምነት ያለው በጣም ኮሚኒስታዊ የሆነ ስታሊናዊ የሆነ አስተሳሰብ ያለው ፖለቲካ ከመጀመሪያውም በጣም ኢየሱሳዊ ያንን እኛ ከሁሉም በላይ ከሌላውም ማለት ነው እኛ በጣም በቃ ክርስቶስ አንደኛና አንደኛ ነው ለኛ ለምትል ለአንተ ግሩፕ፣ እንግዲያስ አሁን እድሉ ካለህ ይህንን ነገር ግፋበት፣ በደንብ ወደፊት አምጥተህ ዲያሎግ አድርገንበት። ኦፍኮርስ፣ በዋጅ በምናም በጉልበት የሚቀየር ነገር አለም። ግን መንገዱን አመቻች ነው መጽሐፉ። ዋና መንገዱን አመቻች፣ ምክንያቱም ከራስህም እምነት ጋር ከራስህ ቤዚክ ከሆነው ክርስቶሳዊ እምነት ጋርም የሚጋጭ ነው እና ስለዚህ አንተ ይሄ ነገር ዋናው ነው ካልክ